እግዚአብሔር እረኛዬ ነው፣ የሚያሳጣኝ የለም። በለመለመ መስክ ያሳድረኛል። በዕረፍት ውኃ ዘንድ ይመራኛል። ነፍሴን መለሳት። ስለ ስሙ በጽድቅ መንገድ መረ። በሞት ጥላ መካከል እንኳም ብሄድ፣ አንተ ከእኔ ጋር ነህና ክፉን አልፈራ። በትርህና ምርኩዝህ እነርሱ እያጽናለኛል። በፊቴ ገበታን አዘጋጀህልኝ። በጠላቶች ፊት ለፊት ራሴን በዘይት ቀባህ፣ ጽዋዬ የማይታረፈ ነው። ቸርነትህና ምሕረትህ በሕይወቴ ዘመን ይከተሉኛል፣ በእግዚአብሔር ቤት ለዘላለም እኖራለሁ። እግዚአብሔር እረኛዬ አይጎልብኝም። ራሴን ፍቃዴን ስለሰጠሁት፣ ምራኝ ብዬ እረኛዬ ሁን ብዬ ስለሰጠሁት ይመራኛል። ቤቴን ይመራል ሕይወቴን ይመራል። ወዴት እንደምሄድ አቅጣጫ ያሳየኛል። የእግዚአብሔር መንፈስ ከኔ ጋር ስላለ እግዚአብሔር እረኛዬ ነው ብለን ለእግዚአብሔር ራሳችንን መዝና ሳይፈን ልንሰጥ ያስፈልጋል። በለመለመ መስክ ያሳድረኛል። የእግዚአብሔር እረኝነት በለመለመ መስክ ውስጥ እንድናድር ያደርጋል፣ እንድናርፍ ያደርጋል። የደረቁ የሚመስሉ ነገሮች እንኳን በህይወታችን ላይ ቢያንካጥሆን ያ ነገር ለምለም እንደሆነ እንዲመስለን ያደርጋል። የእግዚአብሔር በጎ መልካምነት፣ የእግዚአብሔር ብርሃን በሕይወታችን ላይ ይበራል፣ አይማችንን ይቀይራል ማለት ነው። ስለዚህ እግዚአብሔርን እንዲመራን እረኛ ይሁነን ብለን ከፈቀድንለት፣ ደረቁን ምድረበዳ እንደ ለመለም አድርጎ እግዚአብሔር እንድንኖር ያደርገናል ማለት ነው። ለእግዚአብሔር ምራኝ ብለን ከሰጠን እረኛ የራሱን በጎቹ እንደፈለገ ወደትም አቅጣጫ እንደሚወስዳቸው ሁሉ ሳር ወዳለበት፣ ምግብ ወዳለበት በጎቹ እንዲበሉ፣ እንዲጠጡ፣ እንዲጠሩለት፣ እንዲያርፉለት እንደሚመራቸው ሁሉ እግዚአብሔር እኛን በታምራቱ በመልካምነቱ እርሱም ወደፈለገው አቅጣጫ ይመራል፣ አይ ማለት ነው። ቤቴን ምራ፣ ኑሮዬን ምራ፣ ዝሌዎች ምራ፣ መውጣት መግባቴን ምራ ብለን ለእግዚአብሔር ፍቃዳችንን ስንሰጠው የእግዚአብሔር አቅጣጫ በጣም መልካሙ። ወገኖች፣ እግዚአብሔርን እመኑት፣ ይሄንን እግዚአብሔርን ቃል እመኑት። በእግዚአብሔር አቅጣጫ፣ በእግዚአብሔር መንገድ ሂዱ፣ ውጡ፣ ግቡ፣ ተአምራቱ በሕይወታችሁ ታያላችሁ። እግዚአብሔር ታማኝ ነው። እዚህ ጋ ደግሞ መጨረሻ ላይ ምን ይላል? ቸርነትና ምረትን በሕይወቴ ዘመን ሁሉ ይከተሉኛል፣ በእግዚአብሔር ቤት ለዘላለም እኖራለሁ። የእግዚአብሔርን ቸርነት የእግዚአብሔርን ምረት በሕይወታችን ዘመን ሁሉ በጌታ ቤት እስከኖርንባት ወይ ጌታ እስኪመጣ ወይ ወደ እኛ ወደ ጌታ እስከምንሄድ ሁሉ ለእግዚአብሔር ፍቃዳችንን ለእግዚአብሔር ራሳችንን እረኛዬ ሆነን ብለን ከሰጠነው የእግዚአብሔርን ቸርነት እናያለን ማለት ነው። የእግዚአብሔርን ምህረት እናያለን ማለት ነው። ምህረቱ ሲበዛል፣ ቸርነቱ ሲበዛል፣ ማዳውን ይቅርታው ሲበዛል። ምክንያቱም ሰዎችን በብዙ አይነት መንገድ እናልፋለን፣ በብዙ አይነት ነገሮች እንገባለን። ነገር ግን ጌታ ሆይ ምህረትን ስንለው ምረቱ ይፈጥነልናል። ጥበቃዊጥበቃው ይፈጥንልናል፣ ማዳብ ይፈጥንልናል። ፈጥኖ ያወጣናል ከገባንበት ነገር። ነገር ግን እረኛ ይሆነን ብለን ፈቃዳችንን የሚመስጠው ዛሬ የሚወስድ እግዚአብሔር ንታመነው በእግዚአብሔር ረኝነት ውስጥ ትደነቃላችሁ። በእግዚአብሔር ምህረት ትደነቃላችሁ። በእግዚአብሔር ታማኝነት ትደነቃላችሁ። ዘመናችሁ ሁሉ በልምላሜ ውስጥ ይኖራል።